በጣም አመሰግናለሁ ኤርሚያስ መኮንን ነው የምባለው። በጣም አመሰግናለሁ ኤርሚያስ መኮንን ነው የሚባለው። ረጅም ጊዜ የአሜሪካን ሀገር ነው የኖርኩት። ትምህርት ቤትም እዚሁ ነው የሄድኩት እስከ ኮሌጅ ድረስ። ይህን መጽሐፍ ለማጸፋን ለመጽሐፍ ያነሳሱኝ የጽናት ናሙናን ሁለት ነገሮች ናቸው። አንደኛው ኢትዮጵያን ኤርላይንስ በምሰራበት ሰዓት ግብፅ ሲሄድ አንድ ግብፃዊ ስሜትን በሚጎዳ መልኩ ኢትዮጵያዊ መሆኔን ካወቀ በኋላ ውሃ ስለሰጠህን እናመሰግናለን ብሎ አሾፈብኝ። ያ ቁጭት ነበረኝ። አረብ ሀገር ሲሄድ ደግሞ የትም እንዳትሄድ ኢትዮጵያዊቷን እንቅ አድርጋ ይዛ እንዳጠፋባት፣ በቃ ባርነት በለው እሱን ሳይ ባርነት ለካ በአረብ ሀገር አንገቱን አልደፋም ብዬ ስለ ህዩማን ትራፊኪንግ ልጽፍ ነበር ያሰብኩት። ከዚያ ግብጾች የሚያደርጉትን ተንኮሎች በኢትዮጵያችን ላይ ለእኛ ውድቀት፣ ለእኛ መዳከም ሁሌ እነሱ እጅ እንዳለበት ከተረዳው በኋላ የፈጠርኳትን ገፀ ባህሪ እዚያ ያየሁበት አረብ ሀገር ሳይሆን ግብጾች አረቦች ነን ይሉ የለም እንዳልኩና ወደ ግብጽ ወስጄ በእሷ በማስታከቅ ገበሬ የግብጾችን ማንነት የገለጽኩበት መጽሐፍ ነው። የወሰደብኝ ጊዜ ሁለት ሶስት ዓመት ይሆናል። ምክንያቱም አሜሪካን ሀገር ትምህርት ቤት ሄድ ነበረ። ለመኖር መስራት አለብህ። ያን ጊዜ ሁሉ እያብቃቃ ከዚያ የተረፈው ላይ ነበረ የምጽፍ የነበረው። ተደራሽነቱ ይሄ መጽሐፍ ያው መጽሐፍ እዚያ ስጽፍ ለሁሉ ሰው የሚገርመው እንዴት አድርገህ በአሜሪካን ኑሮ መጽሐፍ ልጽፍ ቻልክ? የሚል ነው። እኔም ለራሴ የሚገርመኝ ይሄ ነው። ግን ዓላማ ጽናት፣ ጥንካሬ ካለህና አረጋለሁ ካልክ የማታረገው የማይቻል ነገር የለም። ተደራሽነቱ ለብዙ ለሁሉም ኢትዮጵያውያኖች ነው። ይሄ መጽሐፍ ስታነባው ለዚህ ሁሉ ውድቀታችን የግብጾች እጅ እንዳለበት ትረዳለህ። ይህን ስታነባው በአረብኛ መንገድ አይጠበቅብኝም፣ ለግብጾች የእነሱን እንቅስቃሴ እናውቀዋለን። አማርኛ ከኛ የበለጠ ይችላሉ። በዚህ አጋጣሚ የሚገልጻቸው ኢንቴንሽናል ሆነ ብለው አጥንተው ማለት ነው። እና ያ ነው ተደራሽነቱ ሊሆን የሚችለው። አይ በየሶቱ አውሮፓም ጓደኛችን የአለም ላይ ይዞራል መዞር በት ሁኔታ አለ። አውሮፓም ዛሬ እንደሚመረቅ ሰምተው መቼ ነው እኛ ጋር የምትመጣው እያለ ነው። አሜሪካን ሀገርም በብዙ ስቴቶች በጉጉት እየጠበቁኝ ነው። ራሴ ነኝ ቱር እያደረኩ የማስተዋውቀው። ኢትዮጵያን ኤርላይንስም እንደምወደው እንደማፈቅረው፣ እንደምሟገትለት ያውቃል። ከጎኔ ይቆማል ብዬ ተስፋ አደርጋለሁ። በዚህ ትራንዛክሽን ላይ ጽሁፉን ደራሲነቱን ትቀጥልበታለህ በሚቀጥለው በምን መጽሐፍ እንጠብቅ? የትኛው እንደማስቀድመው አላውቅም እንጂ ኒሃልዝ ኮች አልሶ ስለ ኒውትሪሽን ብዙ ኪረብል የሚድኑ ነገሮች መዳን የሚችሉ ነገሮች ወደ ዶክተር ጋር በመሮጥ ወደ ሐኪም ጋር በመሮጥ ብዙ በሽታዎች እየተስፋፉ ስለሆነ ጤናን በመጠበቅ ዙሪያ ናራ ላይ። እኛ ልጆች ሆነን ሆዳችንን ሲያመን ዝንጅብል የተልባ ነገር ነው አርጎ የምንባለው። አሁን ግን ሐኪም ቤት ይሄድና ቤዝሞል ይሰጡታል። ፖይዝን ፉድ ፖይዝንን ለማዳን ማለት ነው። ቦይዘ ቤዝሞል እንትን እንደምሳሌ ነው መነገር። ቤዝሞል ምስ ይሄኛው ትክክል ነው፣ አጠቃላውን ነው ምሳሌ ያለው። ቤዝሞል ፉድ ፖይዝንን ያድናል፣ ግን ዊዝ አ ሳይድ ኢፌክት ነው። ሌላ ችግር አብሮ ያመጣል። ዘሪ ነው ሻርፕ ሹተር። ሻርፕ ሹተር ማለት ምንድነው? አሁን እዚ ጋር አንድ መጥፎ ሰው ቢኖር ከዚህ ውስጥ ከተወሰነ መመታት አለበት ተብሎ ቢወሰን ሁሉንም ነው አብሮ ተኩሶ የሚመታው፣ ነጥሎ መምታት አይችልም። ቤዝ ሞል ሌላ ሳይድ ኢፌክት ማለት ጤነኛውን ነገር ሁሉ አብሮ ያመሃል ማለት ነው። ናቹራል ወይ ከሄድክ ግን ያችን ያለችዋን ችግር ነው የሚያድ ነው። ስለዚህ በሱ በኒውትሪሽን ዙሪያ ምናልባት የምጽፈው ነገር ይኖራል። ከዚያ በተረፈ እኔ ብጽፍ ደስ የሚለኝ ሌላው ከዚሁ ከኒውትሪሽን ጋር የማንበብ እንትን በጣም ስለቀነሰ ጥቅሙን የተረዱት አይመስለኝም። ብዙ ሰው በተለይ አዲሱ ትውልድ ስልክ ላይ ተሰክተው ነው የማየው በብዛትና እሱ ራሱ የራሰ ዳሜጅ እንዳለው ጉዳት እንዳለው በማሳወቅ ዙሪያ አንዳንድ ነገሮች ልሞነጫጨር እችላለሁ። ገጽ ስንት ገጽ ብዛት አለው የጽናት ናሙና? ዋጋው በስንት ነው? የት የት ማግኘት ይቻላል? በየመጽሐፍት ቤቱ ይኖራል። ታዋቂ ታዋቂ ባሉ መጽሐፍት ቤቶች ይደርሳሉ። እኛ ይሄንን መጽሐፍ ለእኔ አይደለም የሚገባው። ቅድም ጋዜጠኛ አቤል እንደገለጸው ወይ ሮታሪያንስ፣ ሮታሪያን ማለት ከእኛ ትንሽ ከተረፈችን ለሌላው መርዳት ነው የምናደርገው። የሮታሪያን ከእርዳታ ጋር የሚለየው ነገር እንኳ አንድ ሺህ ብር ብለህ ለእኔ ብትሰጠኝ ለእርዳታዎች ብትሰጥ አንድ ሺህ ብር ለመሳፈሪያ እሱን ሊያደርስ ሄደው ሆቴል የተኛበት ምናምን ብለው ቀን አንሰው አራት መቶ አምስት መቶ ቢደርስ ነው። እኛ ግን ትንሽ አቅም አለን የምንል እንትን ነው ማህበሩ እራሱ አጀማመሩ እና አንድ ሺህ ብር ብትሰጠኝ እከሌ አንድ ሺህ ብር ከሰጠ ብለን እኛ ቢያንስ አምስት መቶ ጨምረን ነው የምንሰጠው። ስለዚህ ይሄ መጽሐፍም ለተለያየ ተደራሽነት ለሚገባው እርዳታ ለሚፈልግ የምሰጠው ነው ወደ ኪሴ ከነማተሚያው ጨምሮ እኔ ኪስ አይገባም። የጽናት ናሙና ስሙ ራሱ ካወጣቱ ሂማን ትራፊኪንግ ሎ ጽፍ ያሰብኩት የነበረው ዝም ብሎ ሰው አይሰደድም፣ ሀገሩን እችን የመሰለች የተቀደሰች ሀገር ዝም ብሎ ትቶ አይሰደድም። የተሰደደበት ምክንያት ስቃይ፣ የኢኮኖሚ ሊሆን ይችላል አቢዚቭ ሊሆን ይችላል። የተለያየ ችግር ሊገጥመ ሂውማን ትራፊኪንግ ያው አሁን ቅድም ወይዘሮ ብርሃኔ ሲናገሩ እንደሰማቸው በሴቶችና በህፃናቶች ላይ በሚደርስ አግባብ ያልሆነ ነገር ላይ ነው ኦቨር 25 ዓመት በላይ ሲታገሉ የኖሩት እና ያንን ወደ ስደት ስልክ እዚህ በጣም ብዙ ስቃይ አይታለች። ያው ለሚያነቡት እንዳይከብዳቸው እንዳይ ኦልሬዲ ያወቅኩት ስለመጽሐፉ እንዳይሉ ነው እንጂ በጣም አይ ስትሮንግሊ በጣም እንዲነበብ የምፈልገው ነው። እና ያ መጽሐፍ ከስቃይ በኋላ ነው ስደት ስደት ምን እንደሚመስል ሁሉ የሚያሳይ መጽሐፍ ነው። በስተ መጨረሻ የምታመሰግናቸው ካሉ፣ ያልጠየቅነህ የምትነግረን ነገር ካለ በዛ እንድንሰነባበት ያው ጓደኞች የዲያስፖራዎች እንደ የህዝብ ግንኙነት ኃላፊ አሁን የሆነው አቶ አብርሃም ሮታሪያን አብርሃም ነው። ዲያስፖራውን በማሰባሰብ መንገድ እጅግ በጣም ትልቅ አስተዋጽኦ ከሚያደርጉት አንዱ አገራቸው ላይ ፍቅር እንዲኖር፣ አገራቸውን እንዲወዱ የማደርግ የማደንቀው ሰው ነው። ኢትዮጵያን ኤርላይንስ ሁል ጊዜ ክብራችን መመኪያችን ስለሆነ አንገታችንን እንዳንደፋ ጉዳይ ኢትዮጵያን ኤርላይንስ እኮ የነሱ ነው እያስባለ የሚያኮራን ስለሆነ እሱን በጣም አደንቃለሁ። ከዚያ የረሳሁት ማን ነው? እራሴን በጣም ነው።